ለአርቲስት ሀጫሉ ሁንዴሳ በአምቦ ከተማ የተገነባው የመታሰቢያ ሀውልት ተመረቀ። የመታሰቢያ ሀውልቱ በውስጡ የወጣቶች መዝናኛ፣ ቤተ መጻሕፍት፣ ጋላሪና ሌሎች መዝናኛ ቦታዎችን ያካተተ ነው። በአጠቃላይ ከ145 ሚሊዮን ብር በላይ ወጪ የተደረገበት ሲሆን በተጨማሪም ከመታሰቢያ ሀውልቱ በከተማው የተገነቡ ሌሎች የመሰረተ ልማቶች ፕሮጀክቶች ለአገልግሎት በቅተዋል። ባልደረባችን ሚልኪያስ አዱኛ ከአምቦ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ሚልኪያስ እንደምኑ ላህል መረጃዎችን መቀጠል ትችላለህ። አመሰግናለሁኝ ምንችል እንደምን ወለሃል። እንግዲህ በዛሬው እለት የምንገኘው በአምቦ ከተማ ነው። አምቦ ከተማ የተለያዩ ትላልቅ ፕሮጀክቶችን እያስመረቀች ነው የምትገኘው። እንግዲህ በዋናነት አንተ መግቢያ ላይ እንዳነሳው እንግዲህ የአርቲስት ሀጫሉ ሁንዴሳ መታሰቢያ ሀውልት በዛሬው እለት ተመርቋል ማለት ነው። እንግዲህ እንደሚታወቀው በተለይም አሁን ኢትዮጵያ የጀመረችው ሀገራዊ ለውጡን ለማምጣት እንግዲህ ከፍተኛ ትግልን ሲያደርጉ ከነበሩት ና የከተሰቡት ውስጥ በቀዳሚነት ልናነሳው የምንችለው አንዱ አርቲስት ሀጫሉ ሁንዴሳ ነው። ከዛሬ አምስት ዓመት በፊት ማለት ነው ይህንን ጀግና እንግዲህ በተለይም ህዝባዊ እኩልነትን ለማረጋገጥ የምትፈለገዋን የበለጸገች ኢትዮጵያን ለማምጣት እንዲሁም ደግሞ ዴሞክራሲን ለማሳደግ እንግዲህ ትልቅ ትግልን ሲያደርግ እንደነበረ የሚታወቅ ነው። ይህንን ሊያሳይ በሚችል መልኩ ታዲያ በዛሬው እለት ትልቅ የመታሰቢያ ሀውልት ተገንብቶ ለመርቃት ቷል ማለት ነው። ይህ የመታሰቢያ ሀውልት እንግዲህ በአጠቃላይ ከ145 ሚሊዮን ብር በላይ ወጪ ተደርጎበታል ማለት ነው እንግዲህ ይህ የመታሰቢያ ሀውልት በሚገነባበት ወቅት ላይ እንግዲህ ያለፉት ታሪኮችን በተለይም ደግሞ በሀገረ ግንባታ ውስጥ የኦሮሞ ማህበረሰብ የነበረውን ድርሻን ከማሳየትም ባሻገር ህዝብና ሀገሩን የሚወድ ትውልድን ለመፍጠር ወይም ለማስተማር በሚያስችል መልኩ ነው ይህ ሀውልት እዚህ ቦታ ላይ ተገንብቶ ለምርቃት የበቃው ማለት ነው ከዚህ ትውልድ ብዙ ብዙ ነገርን መማር እንዲችል በሚያስችል መልኩ ነው የተገነባው ማለት ነው። በአጠቃላይ ታዲያ ይህ የመታሰቢያ ሀውልት የተገነባበት አካባቢ ላይ በርካታ ይሄን የሚፈለገውን ትውልድ ሊቀርጹ የሚያስችሉ በርካታ ነገሮች አሉ። ለምሳሌ ቤተ መጻፍቶች፣ የወጣቶች መዝናኛ ቦታዎች፣ ካፍቴሪያዎች፣ ጋለሪዎች በተለይም ደግሞ የኢትዮጵያን እንዲሁም ደግሞ የኦሮሞ ማህበረሰብ ጀግኖችን፣ ባህልን፣ በተለይም በሀገር ግንባታ ውስጥ የነበራቸውን ድርሻ፣ እነዚህን ጀግኖችን ሊያስታውሱ የሚችሉ በርካታ ጋለሪዎች እዚህ አካባቢ ላይ በስዕል መልኩ ተስሎ ነው የሚገኙት ማለት ነው። እንዲሁም ደግሞ በአጠቃላይ ደግሞ የኦሮሞን ባህል ሊያሳዩ የሚችሉ ታሪኮች የሚቀመጡበት አካባቢ እንዲሆን ተደርጎ ነው የተገነባው ማለት ነው። ከዚህም ባለፈ ደግሞ ይህን አካባቢ የቱሪስት መዳረሻ እንዲሆን፣ መስህብ እንዲሆን፣ ሰዎች በቀላሉ መጥቶ ሊያርፉበትና ሊዝናኑበት፣ እውቀት ሊያገኙበት በሚያስችል መልኩ ነው ማለት ነው። ይህ ፕሮጀክት በዛሬው እለት እየተመረቀው ማለት ነው። በዚህ የምርቃ ስነስርዓት ላይ እንግዲህ በርካታ እንግዶች ተገ ተገኝቷል። በተለይም የኦሮሚያ ክልል ምክትል ፕሬዚዳንትን ጨምሮ ጥሪ የተደረገላቸው በርካታ እንግዶች ተገኝተዋል። እንዲሁም ደግሞ የከተማ ነዋሪዎች፣ አባገዳዎች፣ አደሲንቄዎች ተገኝተው እንግዲህ በተለይም የዚህ ሐውልት በዚህ ቦታ ላይ መገንባትና ትውልድ ይህንን ጀግና እንዲያስብ ለማስቻል የተወሰደውን እርምጃ በጣም በአድናቆት ነበር ያነሱት፣ ማለት ነው። ከዚህም ባሻገር ደግሞ በዛሬው እለት ይህ የመታሰቢያ ሐውልት ከመመረቁም ባሻገር ደግሞ በተለይም በአሁኑ ጊዜ እንግዲህ በተያዘ የበጀት አመት እንደሚታወቀው ከ30 ሺ በላይ የሚሆን ፕሮጀክቶች በተለያዩ አካባቢዎች ላይ በክልሉ ማለት ነው በክልሉ መንግስት እየተገነቡ ነው የሚገኙት። የአምቦ ከተማም የዚህ የነዚህ ፕሮጀክቶች አንዷ ተቃዳ ተደራሽ ነች እና ወደ 23 የሚሆኑ ፕሮጀክቶች ተገንብተው በዛሬ ዕለት ለአገልግሎት እንደሚበቁ ተዘዋውረን ለመመልከት ችለናል። በተለይም ትምህርት ቤቶች፣ የውሃ ፕሮጀክቶች እንዲሁም ደግሞ የጤና ኬላዎች እና የማህበረሰቡን የኢኮኖሚ ተጠቃሚነትን ሊያረጋግጡ የሚችሉ በተለይም የዘመናት የልማት ጥያቄ የነበሩትን ጥያቄዎች ሊመልሱ የሚያስችሉ ፕሮጀክቶች ናቸው። በተለይም እንደ የከብት እርባታ ወጣቶች ተደራጅተው ህዝብና ራሳቸውን ሀገራቸውን ሊጠቅሙ የሚያስችሉ ስራዎች መኖ ማቀነባበሪያ የእንስሳ መኖ ማቀነባበሪያ እንዲሁም የከብት እርባታ የሚያረቡበት እነዚህ እንደዚህ አይነት ትላልቅ ፕሮጀክቶች በዛሬው ዕለት ተመርቋል ማለት ነው። እንግዲህ በዚህ መድረክ ላይ ተገኝተው ንግግር ያደረጉት የኦሮሚያ ክልል ምክትል ፕሬዚዳንት አቶ አወሉ አብዲ የህዝቡን የኢኮኖሚ ተጠቃሚነትን ለማረጋገጥ እንደ መንግስት እንደ ክልል የሚወሰዱ እርምጃዎች ተጠናክሮ የሚቀጥሉ እንደሚሆኑ ነው ያረጋገጡት። እንዲሁም ደግሞ ከዚሁ ጋር ተያይዞ እንግዲህ በዋናነት ትልቁ ሽፋን ሲያገኝ የነበረው የአርቲስት ሀጫሉ እንዲህ ሰመታሰቢያ ሀውልት ሲገነባ እንግዲህ ለሀውልትነት ብቻ ሳይሆን ትውልድ ከዚህ ብዙ ነገርን መማር እንደሚችል እንዳለበትም ነው ያነሱት ማለት ነው። በተለይም ወጣቱ ትውልድ ህዝብና ሀገሩን ማስቀደም መጥቀም፣ ለፍትህ ለእኩልነት ልክ እንደ ሀጫሉ መታገል እንዳለ ያለበት ነው ያነሱት ማለት ነው። እንግዲህ እነዚህ ፕሮጀክቶች ይህንን ጨምሮ ማለት ነው የመረቃ ስነ ስርዓቱ የሚቀጥል ነው የሚሆነው እኛ በግማሽ ቀን የነበሩን መረጃዎች እነዚህን ይመስሉ ነበር። በአጠቃላይ ደግሞ ይህንን የመታሰቢያ ሀውልትን በተመለከተ የከተማዋ ነዋሪ ወጣቶች ምንድን ነው የተማሩበት ምንድን ነው ያሉት የሚለውን ደግሞ በሌላ የዜና እወጃዎቻችን ወደ ተመልካቾቻችን የምናደርሰው ነው የሚሆነው። ለጊዜው ግን ለሰጣሂን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን።